ሰላም ጤና ይስጥልን። ክብራትና ክብራን ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? እነሆ በደሴ የሚገኘው ዩኒቨርሲቲ ሳይታችን አሁን ላይ የደረሰበትን ሁኔታ ለእናንተ ለተመልካቾች እያሳየናችሁ የምንገኝበት ሰዓት ነው። እንደሚታወቀው እዚህ ሳይት ላይ ከዛሬ ከአርባ ምናምን ቀናት በፊት ይህ ሳይት ይህንን ይመስል ነበረ። ይህ ስራ እየተሰራ ነበረ። ቁፋሮ ጨርሰን ከዛም ቀጠልን። ባክፊል ሞላን እንዲሁም ደግሞ እንደምትመለከቱት ይህንን ቦታ ላይ ደመደምን። ከዛም በኋላ ብዙ አልቆየንም፣ የዛሬ 15 20 ቀን ገደማ ደግሞ የመጀመሪያውን አርማታ አደረግን። ዛሬ ላይ እነሆ ቃልን በተግባር እያወራን ሳይሆን እየሰራን እንመዘግባለን ብለን ነበረ። ዛሬ ላይ እንደምትመለከቱት፣ በዚህ ሁኔታ ግንባታው እዚህ ደረጃ ላይ ደርሷል። ይህ የመጀመሪያ ምዕራፍ ነው። እንደምትመለከቱት ቀን ከሌሊት ኢትዮጵያ ውስጥ የስራን ሁኔታ ወይም ደግሞ የተለመደውን የስራ ልምድ መቀየርም መስራትም ያለንን ነገር በተለይ ደግሞ በውጭ ሀገር የወሰድነውን ልምድ ወደ ኢትዮጵያ ማምጣት ነው። ኢትዮጵያ ላይ ቀን ብቻ ነው መስራት የተለመደው እኛ ጋር ይህ ነገር አይሰራም። 24 ሰዓት እንደምትመለከቱት በቂ የሆነ መብራቶች ተደርገው ስራዎች፣ አናጢዎች በታች በኩል እየሰሩ ነው የብረት ሰራተኞች ደግሞ እዚህ እንደምታዩት እያስተካከሉ ነው። እዛም ጋር እንደዚሁ ብረት እየታጠፈ ያለበት ሁኔታ ነው ያለው። በአጠቃላይ ማህበራችን እንደሚታወቀው በደሴ ወሎ ዩኒቨርሲቲ አጠገብ የሚገኘው ሳይታችን ላይ ነው የምንገኘው። ይህን ቀረጻ እንግዲህ ስንቀርጽ የሌለተኛው ክፍል ላይ ያለ ነው ላይ ያለ ነው እያንዳንዱ ነገር ሰዓቷን በሙሉ ተጠቅመን ሁሉንም ሰው የቤት ባለቤት ማድረግ ነው አላማችን። ደስ የሚለው ነገር ለአባላቶቻችን ምዝገባን አጠናቀናል። እዚህ ሳይት ላይ ከዚህ በኋላ የምንጨምረው ሰውም የለንም። ምናልባት እንግዲህ ያሉ ስራዎችን ከዚህ በኋላ ለተመልካች ለኦዲየንስ፣ እንዲሁም ደግሞ ሌሎቻችሁም የማህበር ቤት መግባት እንዲሁም ደግሞ የግንባታ ሂደቶችን በተመለከተ ማማከር፣ ማናገር ስትፈልጉ ብቻ እንድታናግሩን ብቻ ነው መንገዱን የምንከፍተው። ያው እኛ ጋር አንድ ነገር አለ ከሌላው ማህበረት ማህበራት ሁሌ ልዩንም ብለን የምንናገረው ልዩ የሚያደርገንም ስራችን ነው። ለደቂቃም ለሰከንድም ስራችን አናቆምም። ከዚህ በፊት እንዳሳየናችሁ ወይም ደግሞ እዚህ ቪዲዮ ላይ እንደምትመለከቱት ስራችን ቀንም ማታም ጭምር እየተሰራ ነው። ይህ ኢትዮጵያ ላይ በተለይ ደግሞ በአማራ ክልል የቀንም ሌሊትን በመስራት ነገራቶችን በማፋጠን ይህ የኛ ማህበር እንደ ማህበር ደረጃ የመጀመሪያው ነው። ቀንም ሌሊትም የሚሰራ የሚተጋ ድርጅት፣ ይህ ልዩ ያደርገናል። አሁንም እዚህ ጋር እንደምትመለከቱት ያሉ የብረት ስራዎች ኦልሞስት እስከ ነገ ድረስ የሚጠናቀቁበት ነው ሁኔታ ያለው። እንደምትመለከቱት እነዚህ ብረቶችም እንግዲህ በጣም ምን ያህል ብረት እንደተጠቀምን ማሳያ ነው። ከታች ከአርማታው የተነሳ ነው። በሃያ ሚሊ ብረት ነው። እዛ ላይ ደግሞ ርብራብ ያስቀመጥናቸው ብረቶች አሉ 16 ብረትም አለ። እንዲሁም ደግሞ አልፎ አልፎ ደግሞ በባለሙያ ሁኔታ ትናንሽ የሚገቡም ብረቶች አሉ። እዚህ ጋ ማየት ይቻላል። ማየት ማመን ነው። ምን አይነት ቅርብነት እንዳለው ይህ ማሳያ ነው። ምናልባት እጄ ጋ ይታያችኋል እንግዲህ ቢሙ ሲሰራ ሁለት ጣት እንኳን በማያስገባ ቅርበት ባለ ሃያ በደንብ ህንፃውን መሸከም የሚችል ለእናንተ ብቻ ሳይሆን ለልጅ ልጆቻችሁ የምታወርሱት ህንፃ ታሪካዊ ህንፃ ተብሎ የዛሬ 300 400 ዓመት መነገር የሚችል ጥንክር ጽድት ያለ ስራን ነው የምንሰራው። በነገራችን ላይ አሁን የቆምኩበት ቦታ ላይ ከዚህ ወይም ደግሞ ከዚህ ከብረት በታች ያለው ስፔስ ይሄ ኮንክሪት የሚሞላ ነው። እዚህ ጋር የሚሞላ ኮንክሪት ከታች አምስት ሳንቲ አለው። ከላይ 10 15 ያለው ኦልሞስት አንድ ሜትር ኮንክሪት እዚህ ቦታ ላይ ይሞላል እንግዲህ እየተመለከታችሁት ነው ምን አይነት ግዙፍ ምን አይነት ጥንቅቅ ያለ ያው ከዚህ በፊት ተናግረናል እኛ ጋር ጥራት እምነት ቅልጥፍና የተሞላበት እጅግ አስደማሚ ስራዎችን እንሰራለን ብለን በተናገርነው ቃል መሰረት ቃልን በተግባር በምትመለከቱት ሁኔታ ሬዲ አድርገን እየጨረስን እንገኛለን በቅርቡ ደግሞ አርማታውን አድርገን እናሳያቸዋለን። እያንዳንዱን ፕሮሰስ ለእናንተ ለአባላቶቻችንም እንዲሁም ደግሞ ለተመልካቾችም እናሳያለን። ይህን የምናደርግበት ዋነኛው ምክንያት ስለ ማህበራት፣ ስለ ሬልስቴት፣ ስለ ግንባታ እያንዳንዱ ሰው አንደኛ በምን አይነት ሁኔታ መሰራት እንደሚችል ግልጽ ማሳያ ነው። ሌላው ነገር ደግሞ በርካቶች በየቦታው የማይሰራ ማህበራት ላይ ገንዘባቸውን ፈሰስ አድርገው ዝም ብለው እስከ ዛሬ ጠብቀው አሉ። ለነሱም ትልቅ ማሳያ ነው። መስራት ይቻላል፣ የሚሰሩ ማህበራት ጋር ገንዘባችሁን ፈሰስ አድርጉ ለማለት ነው። ለዛም ነው ምርጫችሁን እኛን ያደረጋችሁ እንኳን ደስ ያላችሁ። ሌሎቻችሁ ደግሞ ይሄ ዕድል ሊያለፋችሁ ምንም ማድረግ አንችልም። ቀጣይ በምናመጣው ዕድል ላይ ተጠቀሙ። በቅርቡ በአገር ግዛት እጅግ ወሳኝ በሆነ ቦታ ላይ አዲስ ማህበር እናስተዋውቃችኋለን። እስከዛው ድረስ ግን የገባችሁ እንኳን ደስ ያላችሁ፣ ያልገባችሁ ደግሞ ለወደፊቱ ምርጫችሁን እኛን እንድታደርጉ እያሳሰብን ያለውን ነገር ቃኘት ቃኘት ታደርገን የምናሳያችሁ ይሆናል እንግዲህ። አጠቃላይ የዚህ የማህበር ስራዎች አብዛኛውን ጊዜ ሲጓተቱ ነው የሚታወቀው። እኛ ጋር ደግሞ ኦልሞስት ከረመዳን በፊት ነው ይህንን ማስታወቂያ የሰራ ነው። ዛሬ ሸዋል አስራ ምናምን ነው። ኦልሞስት ሀምሳ ቀናት እንኳን አልሞሉን ማስታወቂያ መስራት ከጀመርን፣ ነገር ግን በሀምሳ ቀናት ውስጥ ጥንቅቅ አድርገን ከዛም አልፈን እንዲህ አይነት ስራዎችን እየሰራ ነው። ለዛም ነው የእኛ ይለያል፣ ምላችሁ ማስታወቂያ ሳይሆን፣ በትክክለኛው አካሄድ መቶ ያየ ቤተሰብ የተመለሰብን የለም። ምናልባት ገንዘቦቻችሁን በተለያየ ምክንያት ያጠፉባችሁ ቤተሰቦች በስተቀር ሌላው አይቶት ወዶት ከሱም ከእናንተም አልፎ ለራሱም የተመዘገቡ ቢኖሩ እንጂ ምክንያቱም የሆነ ደረታችንን ነፍተን ይዘን የቀረብነው ነገር ስላለን ነው። ወዳችኋለው። አመሰግናለሁ። መልካም ጊዜ